እኔ በጣም ነው የማፈቅራት፣ በጣም ነው መወዳት። እሱም ከሷ ጋር መለያየት አይፈልግም፣ እሷም ከሱ ጋር መለያየት አትፈልግም። አዎ ፈልግም። እንድታስመስይ አልፈልግም። እንደሱ ለምን አልጠራነው? ፀጉሬን ቆርጬ ለምንድን ነው እንደዚህ አይነት ሽምት የምትመጪው? ሲጀመር ጊዜ መስጠት የጀመርሽው መቼ ነው? ከእሱ ጋር ሁሌ ዛሬ ላይ ሁሉም ነገር

እኔ ጋር እየመጣሽ እፈልጋለሁ ታስፈልግኝ አሁንም ድረስ እያልሽኝ ነው ያለሽ። ነገር ደሞ ይሄን ነገር እኔ ጋር አይሰራም። ከእሱ ጋር ማቆም ካለብሽ ታቆም ያለሽ ደግሞ ነገን በካት ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ፍን ያለሁኝ እግዚአብሔር ይመስገን። ዛሬ ያው ከረጅም ጊዜ በኋላ ለመጀመሪያ ጊዜ እንደዚህ መግቢያ ሰርቼ እናንተንም ብዙዎቻቸውንም ማስቀየም ያለው ማለት ብዙ ሰው ቴክስት አድርጎልኛል፣ ብዙ ሰው እኔ ለመምከር ሞክሯል፣ ብዙ ሰው የሆነ ነገር ለማድረግ ሞክሯልና ያው እኔ ውስጤ የነበረውን ነገር ለማድረግ ብዙ ነገሮችን እያደረግኩኝ ነበረና ማይሆን ማይሆኑ ነገሮች ውስጥ እየገባውኝ ነበር። ማለት እልህ ውስጥ ተጋብቼ ነበረ አንደኛ ነገር መስተጋከል ያለባቸውን ነገሮች የግዴታ ያው አንድ ነገሮች በህይወት ስትኖሩ ራሳችሁ ናችሁ የምታስተካክሉትና ግዴታ ያ ሰው ያን ያንን ነገር ካልሆነ የምትሉት አይነት ነገር አይደለም። አንድ አንዴ ራሳችሁ የምታስተካክሉት ነገር አለ። ምክንያቱም እኔ እሷ እኔንም ማስተካከላኛለች እኔ ደግሞ እሷን ማስተካክያታለሁ ብዬ አስብ ነበረ እና በመሀል ግን አይነት ችግር በተፈጠረ ቁጥር ግኔና እሷ ጋር የዚህ ይሰፋል ብዬ አላሰብኩም ነበረ። አንደኛ እኔ በጣም የሚያናድደኝ በጣም ምጠላውን ነገር ጥርጣሬ ነው። መጠራጠርን በጣም ነው መጠላው። አንድ ሰው እኔን ካላመነኝ፣ አንድ ሰው የሆነ ነገር በቃ በምኑ ልቡ ካልተቀበለኝ ሀምሳ ሀምሳ እየሆነ እኔ ጋ ለምን ያስመስላል የሚል ሀሳብ ነበረኝ እና ያንን ነገር ደግሞ አሁን ላይ ሳስበው ማለት እሷ እንደዚህ እየፈለገችኝ። አንተ የማትፈልገበት ምክንያት ምንድነው? ብላችሁ በጣም ብዙ ሰዎች እየጠየቃችሁኝ የነበረ እና ምክንያቱም አንድ ነው። ሪል ነው ወይ የምትፈልገኝ? የምር ነው ወይ እኔን? ከልቧ ነው ወይ የምታፈቅረኝ? ከልቧ ነው ወይ እኔን የምትፈልገኝ? ያለምንም ነገር ያለምንም ኩሽታ ከነስህተቴ ነው የተቀበለችኝ። ማለት ከሷ ጋር ሆኜ ስህተት ውስጥ አልገባም መጀመሪያ ካጠፋቸው ጥፋቶችም ጋር አብራ ነው የተቀበለችኝ የሚሉት ነገር በጣም ጥያቄ ውስጥ ከቶኝ የነበረ እና ያንን ነገር በጣም በብዙ ነገሮችን አይቼው፣ ዛሬ ላይ ደግሞ እኔም ውስጤንም አእምሮንም እየከነከነኝ ያለ ነገር አለ። አንደኛ እሷ ስታዘን ስታለቅስ፣ የሆነ ደስተኛ የሆንኩ ያህል እየተሰማኝ ሰዎችም እንደዛ እያሰባችሁ ነው፣ እኔ እንደዛ አይደለም ማለት ዛሬ ላይ ይህንን ነገር ተፈጥሮ ነገም እንደማይፈጠር ምንም ማረጋገጫ አለኝ? ዛሬ ላይ አልቅሳ እሺ ብዬ ተቀብያት ነገ ላይ ደግሞ ይህን አይነት ነገር ቢፈጠር ማንን ነው የሚይዘው? ማንን ተጠያቂ? የባሰ ትልቅ ደረጃ ውስጥ ገብተን እኔና እሷ የሆነ ነገር ውስጥ ገብተን እንደዚህ አይነት ነገር ቢፈጠር በጣም ነው መሰበረው። በጣም ነው ማዝ። ነው ኦልሬዲ እኔና እሷ ጋር በጣም ብዙ ነገሮችን አድርገናል። በጣም ብዙ ተስፋዎች ነበሩን፣ በጣም ብዙ ነገሮች ነበሩን። ነገር ግን እንደ ያ ሁሉ ነገር በአንድ ነገር ሁሉንም ነገር ያጠፋልና በእንደዛ አጠፍቶ ነበረና እስቲ እንትን ስጣት ጊዜ ስጣት ተረዳት ብላችሁ በጣም ብዙ ሰዎች እያወራችሁኝ ነበር። እሺ ማለት ጥፋቱ የኔም ነው የሷም ነው። ይህንን ነገር ደግሞ ማስተካከል እንችላለን አብረን ሆነ ብዬ አስቤ ዛሬ ኤፍሬምንም ጠርቸዋለሁ። ምክንያቱም እሷን አልጠራዋትም። ኤፍሬምን የጠራውበት አንደኛ ምክንያት ያው ከኤፍሬም ጋር ብዙ ነገሮች ተፈጥረዋል። አንደኛ ነገር ኤፍሬም ያው አንዳንዴ ሰው ይሳሳታል። በል በል ተነስቶ ለእሷ የጠቀማት መስሏት በጣም ብዙ ነገር ያደረገላት መስሎ ታይቶት ብዙ ነገሮች ባደረገበት ያው ተጸጽቻለሁ፣ እንዲህ ማድረግ አልነበረብኝም ብሎ ከሱ ጋር ያለንን ነገር በውጪ ጨርሰናል። ነገር ግን ከእሷ ጋር ያለኝን ነገር ያው እሱም ስላለበት ከዚህ በኋላ እሱ ማለት የዚህ ሁሉ ነገር መጀመሪያ እሱ ባይሆንም ነገር ግን እኛ ስንታረቅ አስታራቂ እንዲሆን ፈልጋለሁ እና ዛሬ መካከላችን እሱ ብቻ እንዲገኝ ነው የምፈልገው። ምክንያቱም እሷን ሊያገኛት ሊደውልላት ሊደውልላት የምትመጣው እሷ ብቻ ስለሆነች ዛሬ ብቻዋን አግኝቼ በቃ የውስጤን ነግሬ ከዚህ በኋላ እንደዚህን አይነት ነገር እንደማይፈጠር ቢፈጠር እንኳን ተነጋግረን ያለፈ ታሪክ ከሆነ ያለፈ ነው ሁሉም ባክ ስቶሪ ያለው ከሆነ ባክ ስቶሪ ነው በሌላ ነገር ልንጣላ አንችልም እና ያንን ነገር ሁለታችንም ተስማምተንበት ይቅርታ ይቅርታ ተባብለን ዛሬ የመጨረሻ ነው ብዙ ቀን እንደማልወዳት እንደማላፈቅራት ምናምን ነገር ነው እያሳየው ይሄ ነበረው ግን ያንን አይደለም ውስጤ ያለው እኔ በጣም ነው ማፈቅራት በጣም ነው መወዳት በጣም ነው የማስብላት፣ ኢቭን እንደዚህ እንድትሆን እንኳን አልፈልግም። ከእሷ ጋር ረጅም ነው ማስበው ረጅም ጊዜ አብረን መቆየት ነው ማስበውና እስቲ ዛሬ ላይ ደግሞ ምን እንደሚፈጠር አላውቅም። ኤፍሬምን ጠርቻለሁ። ከኤፍሬም ጋር ትንሽ እናወራና እሷን ደውሎ እንዲጠራልኝ አደርጋለሁ። ያው ዛሬ መጨረሻ ነው። ይቅርታ ካረገችልኝ ሌላ ሰርፕራይዝ ፕሮግራም አዘጋጃለሁ። ምርጥ ሰርፕራይዝ ፕሮግራም ይኖረናል። ያንን ነገር ደግሞ ያ ሁላችሁም የምታዩት ይሆናል። የፍሬም መጥቷል። ቤተሰብ ደርሷል። ፈጥኖ ደራሽ እና ቤተሰቦች ያ ለዚህ ነገር በብዙ ነገር ላሳዘንኳችሁ እናንተንም ሁላችሁንም ይቅርታ መጠየቅ ፈልጋለሁ። ያ ሁሉ ነገር ለተደረገው፣ ለተፈጠረው ሁሉም ነገር ሁላችሁንም ከልብ ይቅርታ አሳዘኛችኋለሁ በብዙ ነገር እና ይቅርታ አድርጉልኝ። ዛሬ ብቻዬን ነው የጠራኸው፣ ፈልጌ ነው በቁም ነገር የመመለስ ፕሮባቢቲ ያሳይ እሷ ጋ ግን ያየነውን ነገር ባለፈውም እንደዛ ልታመመበት የቻልኩበት ምክንያት ነገሩን መፍታት ፈልጌ፣ ነገር ግን እዛጋ ያየሁትን ነገር አይቼ አንተም አይተኸው በጣም ሚያስጠላ ነበር። ነገር ግን ትላንትና ያው ቤት ውስጥ መታ በጣም አፈቅራለሁ በጣም ስትል በጣም ብዙ ነገር ተፈጥሯል ኦልሬዲ ትላንትና በቪዲዮ ላይ እያየሁ ነበር። ትንሽ ያለ መግባባት ነገር ነው የተፈጠረው። ነገር ግን ያለ መግባባት ማለት እሷን ብቻ ነው ማግኘት የምፈልገው። ዛሬ ብቻ የሚመጣውበት ምክንያት ዛሬ ደውል ያለኝ ብቻዋን ጠርተህ ማለት የተፈጠሩት ነገሮች እንኳን ተፈጠሩ እንኳን ሆኖ ከዚህ በኋላ ለሚፈጠሩት ነገሮች ግን እየተነጋገርን እንደምንፈታው ልነግራት ፈልጋለሁ። ይቅርታም አጥፍቼባታለሁ እና ይቅርታም ልጠይቃት ፈልጋለሁ እና ደውለህ እንድትጠራልኝ እና ናፈቀኝ። ታውቃለህ፣ በቃ ሁሌ ጭቅጭቅ፣ ሁሌ ንዘነዝ ማለት እኔም ከህይወቷ ልወጣ አልቻልኩም፣ እሷን ከኔ ህይወት መውጣት አልቻለች እና ዛሬ በቃ ጀስት ብንታረቅ እና ነገሮችን ለማስተካከል ብንጥር ብዬ አሰብኩኝ እና ለዛ ነው የጠራሁት። አይ በጣም አሪፍ ሀሳብ ነው። ምር እግዚአብሔር እንዳትለኝ ወደ ቀልብህ መልሶታል ማለት ነው። እኔ መጀመሪያም እኮ ተመልሻለሁ። ነገር ግን ያው አንድ አንድ ነገር ሲፈጠሩ እንኳን ተፈጠሩ እንኳን ሆኖ አሁን ስላለፈው ነገር እንኳን አያስፈልግም። አዎ ብቻ እንኳን ደስ ብሎኛል። አሁን አሁን ደውልለት ልበላት። ግን እዚህ በቃ እፈልግሻለሁ፣ አራት ኪሎ ነኝ ምናምን በላት። አንተ እንዳለከው አዎ አይደለም እኔ ማርክና እኔ እንፈልግሻለን በላ። ብቻውን እንድትመጣ እንገናኛለን። አይበቃም ይበቃል። ከዚህ በላይ ግን ይበቃል ማለት እኔም መጨቃጨቅ ደከመኝ። በሽተኛ መሆን አልፈልግም። ሙልጤነት እንዲመለስ ፈልጋለሁ። እና ከዛ ነገር አንጻር የምር በጣም ጥሩ አስበው። እግዚአብሔር በጣም ነው የኮረው ደስ ብሎኛል። አዎ በጣም ደስ ያለኝ። ሄሎ ቤዚ፣ እንዴት ነሽ? እንደዚህ ነው ሰላም። የት ነሽ? ነው ሰላም፣ ወጥቻለሁ። ምን ነው? ከሰው ጋር ነሽ? አይ ፈልጌሽ ነበር። በሰላም ነው? አዎ በሰላም ነው። እኔና ማርክ የሆነ ነገር እናናገርሽ። አንዴ አስቸኳይ ነው፣ በጣም ፈልገንሽል አሁን ነው አዎ አሁን ትንሽ ቁጭ ቁጭላለሁ፣ ወይስ አይ አሁን አሁን አሁን እየጠበቅንሽ ስለሆነ። እሺ እሞክራለሁ እሞክራለሁ። ሳይሆን እንድትመጪ እፈልጋለሁ። መምጣት ስላለብሽ ነው። እ እሺ የባለፈው ቦታ ላይ ነው። ባለፈው ወጥቼ የተገናኘን ነበር። ተመስገን በቃ ይሳካል ብዬ ተስፋ አደርጋለሁ። ያው የምጠብቀውም ነገር አዎ፣ መጀመሪያም እኮ ታውቃለህ ማርክ፣ ያለመግባባትና ነገሩን ማስፋት ነው በጣም የሚያናድደኝ ነገር። ምን እንደሆነ ታውቃለህ? ጥርጣሬ። እኔ በጣም ነው የሚያናድደኝ፣ እየተጠራጠረኝ የሆነ ሰው አብሮኝ ሲሆን እኔ አልችልም። አንድ ሰው አብሮክ እየተጠራጠረ እየሳምንክ አብሮክ እንዳለ ቢያስመስል ምን ይሰማሃል? ያንን ነገር ነበረ እና ያንን ነገር ደግሞ አብረን ተነጋግረን መፍታን የምንችላቸውን ነገሮች ዛሬ ላይ እንደዚህ መፈጠር የለ። ነገሮች ወደ ሌላ ነገር መውሰድ የለብንም። ሁላችንም የሆነ ነገር ያጋጥመናል። ያ ነገር ግን መፍታት ነው የሚሻለው ሁሌም ቢሆን እና ይቅርታ ምናምን በውስጥ ተጠያቀናል ግን ያው እኔም ተናግሬ ከሆነ በመጥፎ መንገድ አይቼህ ከሆነ በጣም ይቅርታ ጋር ነው ድጋሚ ጠየቅ። አሁን ለነሱ ስንል ያው ይቅርታ ተባብረናል። ያው እነሱ አንዳንዱ ሰዎችም ያወቁ ሰዎች አላችሁና እኔና ማርኮስ እርቅ አውርደናል። እኔ የምፈልገው የሱ ደስታ ነው፣ የሱ ሰላም ነው የምፈልገው። አሁንም ቢሆን የሱን ሀዘን አልፈልግም። ስኬታማ መሆኑ ትልቅ ደረጃ ደርሶ ማየት ነው የምፈልገው በማንኛውም ነገር በስራ ሊሆን ይችላል፣ በልጅም ሊሆን ይችላል። የሰው ልጅ በረከቱ ብዙ አይነት ነውና እሱ በሚፈልገው አይነት በረከት ደርሶ ማየት ነው የፈልገውና እንደ አንድ ወንድም ስኬቱን ነው እንጂ ፈልገው ውድቀቱን አልፈልግምና በዚህ አጋጣሚ ቴንኪ፣ ቴንኪ እኔም እንደዚያ አንተ ለእኔ የተመኘኸኝ በሙሉ ላንተ የሚያገኘህ፣ አሜን። ዛሬ መረቃት ነውና ደስ ስላለኝ ነው ማለት በቃ አእምሮዬ ነጻ አድርጌ ነው የመጣሁት ከብዙሀን ግን ከብዙ ነገሮች ነፃ አርጌ ነው የመጣሁትና ዛሬ ሁሉም ነገር ማብቃት አለበት። የዚህ ያህል አንድ ወር ከምናምን ሆነንና ይህን ያህል እኔና እሷ መሀል ላይ ክፍተት ተፈጥሮ አያውቅምና የዚህ ያህልም ደረጃ ሄደን አናውቅም። ሶ ዛሬ ላይ ይሄ ነገር ማብቃት አለበት። አዎ ያበቃለሁ እ ያው እሷም ትፈልጋለች። ምክንያቱም ከአንድም ሁለቴ ሶስቴም መታ ቤት እንድ ድረስ አድርገህ አለችና እንደምታወገው ያ ያንን በማየት ነው። ታውቃለህ እንደምትፈልገኝ ሳይ ባት ፍቅር እንዳለ ሳይ ነገሮች መስተካከል ይችላሉ ብዬ እንዳስብ አይደለም ተፈቅረኝ እንደዛ አይደለም፣ ይስተካከላሉ ብዬ አሰብኩኝ። ታውቃለህ እንደዛ ስታደርግ በቃ ነገሮች ይስተካከላሉ ብዬ ማሰብ ጀመርኩኝና እስቲ ለሞክር የብዬ ነው እና አይ ለሞክር ሳይሆን ዛሬ ይሳካልና በርግጠኝነት ያው ቢዝም በጣም ነው የምትወደው። የምሬን ነው። በጣም ነው የምታፈቅር። እኔ ስለ ብዙ ፍቅረኛዎች አጋጥሞኛ ቃሉ ብዙ ማፍቃሪ ማጋጥሞኛ ቃሉ ሰለ እንደዚህ ጥንድ ይሆኑ ማለት ነው የሷ በቃ አንተ እኮ አፍቃሪ አይደለ ይያልኩ አይደለ እኛ የወንዶች አሁን ብዙ ምን ስለማናለቅስ ብዙ አዎ የውስተን ስለማትና ያውስተ ሴት ልጅ አብዛኛው ጊዜ የሆነችውን ሙሉ አርግፋ የምትናገረውና ወንድ ልጅ ግን ችግሩም የሚሆን አዘኑም የሚሆን ሁሉም ነገሩ ደብቆ ነው የሚኖረው። ይሄ የወንድ ልጅ ሆነ ያ የተሰጠን ስጦታ ነውና ሴት ልጅ በብዛት ስትጎዳ ምንም ታወራለች እና ያው ስታለቅስ ይወጣላታሉ የሚባለው እንደዛ፣ ለእንባም ቅርብ ስለሆኑ እኛ ወንዶች ደግሞ ስናለቅስ ይወና አክል የሞተን ስለሚመስል እንደዛ ነውና፣ አብዛኛው ጊዜ ማናለቅሰው ለዛ ነው። አና አስተካከለ፣ አንተ አፍቃሪ እንደሆነ በዚህ አጋጣሚ ቲንክ ቲንክ፣ ማርቆስ አፍቃሪ ነው፣ እየመሰከርክልኝ፣ በስተ መጨረሻ መሰከረልኝ አያያቻ እና ቤተሰቦች ፍርድ ቤትም እኮ እንደዚህ ነው መሰከረላ። አታስብ አታስብ። እኔ እንድትክደኝ አልፈልግም፣ እንድትክደኝ አልፈልግም። አሁንም አሁንም በጥፋት አለ መሰከረው ጋር ለሚለው ብቻ ነው እንጂ እሺ፣ የሰው ልጅ ሆነህ እኮ ማጥፋ የለም። እግርና እግር እንኳን ይጋጫል፣ ማይጣላ ሰው የለም። እናት ከልጇ ጋር ትጣላለች። ሶ በቃ ሰውም ከፈጣሪ ጋር ይጣላል። ታቃላ እና አንጣላም ማለት አንችልም። እንጣላለን በጥል መካከል ግን እንደዚህ መቆየት አያስፈልግም። ያው ቶሎ እርቅ ማውረድን መሰለ ነገር የለም እና ዛሬ ብቻዋን ነበር እኮ የጠራና ያለው ነገር በሰላም እንጠይቃለን። ተረጋጋ ማለት ብቻውን ማውራት አልችልም እኮ

አማረብሽ ትምህርት ቤት ነው። አንድ ቀን አልነበርክም ወይ? አይደለም። ወደ ጥለው አሮባ ብቻሽን ነበር የፈለግንሽ እና ማርክ ማለት ነው ምን አስመጣኝ?

የምንሄድበት ቦታ ስለነበር ከዛ፣ ትቼው ከመሄድ የለ ሜቢ ልቆይበት ስለምችል ከዛ ነው ነገር እኮ ነገር ማለት አንድ ቀን ፈላጊ፣ አንድ ቀን አለ መፈለግ፣ አንድ ቀን የሆነ ለምንድን ነው የምታስመስይው? አሁን የመጣው ትናንትና፣ ምን እያልሽኝ ነበር? ትናንትና ምን እያደረግሽ ነበር? እኮ ከሴት ጋር ስታይኝ ደግሞ ጸባይሽ ይቀየራል። የግዴታ እኔም ከአንቺ ጋር ሴት ማምጣት አለብኝ እኔ

የተራንበት ምክንያት ልንገር አትንገራት፣ ኤፍሬም አትንገራ። ምንም ነገር አያስፈልግም። ምክንያቱም እሱም ከእሷ ጋር መለያየት አይፈልግም፣ እሷም ከእሱ ጋር መለያየት አትፈልግም።

ምንያምሪያት ነኝ እሱ ነግሬ የለህም። ገባ አይደለ? አይሄድም ማለት ነው። አበላሸንባቸው ዛሬ እየመጣሽ እሺ፣ እያናገርኩሽ ነው። ንቀት አይደለም። እሺ፣ እያናገርኩሽ ነው። በክብር ዛሬ ጠርቼሽ ነበር፣ በጣም አክብሬሽ። ቀስ ብለህ ደግሞ ዱላ አምጣና ደብድበኝ። ከዚህ ነው የሚጀምረው። ዱላ አምጥታ ቀጥቅጠኝ። ማናገር ካለበት ለእሱ ጊዜ እየሰጠችው ነው። ከእሱ ጋር ጊዜ እያሳለፉ እያማረባችሁ ነው።

እኮ አብሬያት ሁሌም አብሬያት ነኝ። ካለ አብራችሁ ትተኛላችሁ። እዚህ ከቤተሰብ ጋር ነው። ያንን ነገር ደግሞ ለማድረግ ያንን ነገር

እኔ እንጃ። አብራኝ ልትቀጥል ትፈልጋለች? እንደዚህ እየሆነች ደግሞ አብራኝ ልትቀጥል ትችላለች? እኔ ስንት እንትን አድርጊ እንዲ ብዬሽ እንዲያ እንዲያ ያደረኩትን ነገር እያንዳንዱ ማውራት አልፈልግም። ኦኬ። እኔ ግን ያው ያደረኩትን ነገር ታወሪያለሽ። እኔ ከእሱ ጋር ለመሆን ብዬሽ ብዙ ነገር አድርጌያለሁ። ኢቨን አሁኑን ላ ከእሱ ጋር ለመታረቅ

ማርያም ናት። ተጨቃጭቁ ተጨቃጭቁ እንደሚፈልግ ሰው እንደሚፈልግ ሰው ንገሪኝ፣ በግልጽ ንገሪኝ። እኔንም አይደለም እየፈለግሽኝ። ከእሱ ጋር ምን ምን እያደረግሽ ነው? እሺ የምትፈልጊኝ ከእሱ ጋር ሆነሽ ልትደረብኝ ነው እኮ። ጊዜ እየሰጠሽው አብረሽው እየሆንሽ አሁን ዛሬ እኔ እኔ ከሌላው አንቺ ከሌላ ሰው ጋር ትሆኛለሽ ነው አን አይደለም ነገር እሱ እሱ ጓደኛሽ ነው ሌላ ከዛ ቀጣይ ፍቅረኛሽ ይሆናል አይሁንም ሲጀመር አንዴ ያፈቀርኩት አንተ ነው ኦኬ ቤዛ ለምን ለዛ ነው ከኔ ጋር እንደዚህ ልብስ የተገባባሽው አልቅሽም

ከባይደለስ የምትፈልጊውን ደግሞ አርከ ከተረጋጋና፣ ማኑ ምንድነው የሚያረጋጋኝ? ኤፍሬም ምንድነው የሚያረጋጋኝ? እሷ እንደዚህ እየሆነች ከእሱ ጋር ጊዜ እያሳለፈች ምን እንዳስብ ነው ምን እንዳስብ ነው? እኔ ተመለሰ። እሺ ቆያ፣ አሁን ታፈቅረኛለች ብዬ ከልብ እንድቀበላት የሚያደርገኝ አንድ ነገር ነገር እስቲ ንገረኝ፣ አንድ ነገር እንደዚህ እየሆነች እንደዚህ ጊዜ እየሰጠችው